ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዛ ነኝ ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል ኦንላይን ትምህርትም በማስተማር ላይ እንገኛለን የምናስተምራቸውም አማረኛ እንግሊዘኛ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ በቴሌግራም በዋትሳፕ እንዲሁም እናንተ በምጠቀምበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላቸው ስል ቁጥር ይደውሉ ይማሩ። የምናስተምራቸውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ይዤላችሁ መጣሁት ሕይወታችንን ለመቀየር ምን ምን ነገሮች ማድረግ ብንችል ነው አንድን ሕይወት ግብያችንን ለማሳካት ወይም እቅዳችንን ለማሳካት ብንፈልግ ህይወታችንን ለመቀየር ብንፈልግ ምን ምን ነገሮችን ነው መከተል ያለብን የሚል ትምህርት ነው ዛሬ ይዤላችሁ የመጣሁት። ለዚህ ቪዲዮ ደግሞ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችን በመከታተል አብራችን ቆዩ። ከዚህ ጋር እንደምታዩት በተለያዩ ቃላቶች ነው ይዤላችሁ የመጣሁት ወይም ጥናቶች፣ ምንባቦች ናቸው። ህይወታችንን ቀለል ባለመንገድ ለመቀየር ምን አይነት ሀሳቦችን ወይም ልምድ ብንወስድ ነው የሚለውን ነው የመጀመሪያው ከዚህ ጋር በጠዋት መነሳት በጠዋት መነሳት በአንድ ላይ ጠቅለል አድርገን ስናነብ በጠዋት በጠዋት መነሳት በጠዋት መነሳት ይላል። ይሄ አንዱ ህይወታችንን ሊቀይርልን የሚችል መስፈርት ነው ማለት ነው። ያሰብነውን እቅዳችንን ወይም ግባችንን ለማሳካት በጠዋት ተነሳሽነትን ሊኖረን ይገባል። ወይም መስፈርት ሊያደርግልን ይችላል ማለት ነው። በጠዋት መነሳት። ቀጣይ ደግሞ እቅድና ሀሳቦቼን

የምዕራፍ ሊቀይርልን የሚችል ነው። እቅዳችንን ሀሳባችንን በየቀኑ የምናደርጋቸውን ድርጊቶቻችን እንቅስቃሴያችንን መጻፍ ያስፈልጋል ማለት ነው። ይህ አንዱ ህይወታችን ሊቀይርልን የሚችል መስፈርት ነው ማለት ነው። እቅዶቻችንና ሀሳቦቻችንን በወረቀት ላይ መጻፍ ማስፈር ያስፈልጋል ማለት ነው። ቀጣይ ደግሞ እ ያ ን ዳ ን ዱ ን ቃ ን ማቀድ እያንዳንዱን እያንዳንዱን እያንዳንዱን ቀን ማቀድ ማቀድ ማቀድ ምንድን ነው የሚለው እያንዳንዱን ቀን ማቀድ ይላል። ይህ አንዱ የህይወታችን ምራፍ ሊቀይርልን የሚችል ነገር ነው ማለት ነው። እያንዳንዱን የምናደርገውን የቀን ተቀን ውሏችንን እንቅስቃሴያችንን በተለያዩ ነገሮች እቅዳችን ለመሳካ ስንፈልግ የምናደርገውን እቅድ ማወቅ ያስፈልጋል ማለት ነው። ቀጣይ ደግሞ ቅ ስ ቃ ሴ ማ ድ ረ እንቅስቃሴ እንቅስቃሴ እንቅስቃሴ ማድረግ ማድረግ በአንድ ላይ ጠቅልላ አድርገን ስናነብ እንቅስቃሴ ማድረግ ይህም አንዱ የህይወት ምዕራፍ ነው ማለት ነው። በየዕለቱ በየቀኑ የምናደርጋቸውን እንቅስቃሴዎች ጤናማ የሆነ የሰውነት ክፍል የተስተካከለ የአእምሮ እንዲኖረን ያደርጋል እንቅስቃሴ የምናደርግ ከሆነ ሁልጊዜ የሰውነታችን የተለያዩ የሚመጡ በሽታዎችን ለመከላከል እና ጤናማ የሆነ አቋምና ስትራክቸር ሊኖረን ይገባል ማለት ነው። እንቅስቃሴ በማድረግ ህይወታችን ህይወት ምዕራፍ ነው ማለት ነው። ቀጣይ ደግሞ በቂ ውሃ መጠጣት በቂ በቂ በቂ ው ውሃ ውሃ መጠጣት መጠጣት መጠጣት በአንድ ላይ ጠቅለል ስናደርግ በቂ ውሃ መጠጣት፣ ይህም አንዱ የህይወት የምዕራፍ ነው ማለት ነው። ምንድን ነው በቂ ውሃ በየቀኑ በመጠጣት ከአእምሯችን ነፃ ከጭንቀት ከብዙ ነገሮች ከድካም መስፈርቶች ነፃ ያደርገናል ማለት ነው። በቂ ውሃ መጠጣት የህይወት ምዕራፍ ነው ማለት ነው። ቀጣይ ደግሞ በየ ቀኑ ማ ን በ ብ በ የ ቀ ኑ በ ማ ን በ ብ ማንበብ በየቀኑ ማንበብ። ይህም አ በየቀኑ ዘወትር አንድ ገጽ ሁለት ገጽ የተለያዩ መጽሐፍቶችን የተለያዩ ነገሮችን በማንበብ ህይወታችንን መቀየር እንችላለን። አንዱ ይሄ የህይወት ምዕራፍ ነው ማለት ነው። በየቀኑ ማንበብ እዚህ ጋር አንድ ላይ ጠቅለስ ስናደረገው፣ አንደኛ በጠዋት መነሳት፣ እቅድና ሀሳቦችን መጻፍ፣ እያንዳንዱን ቀን ማቀድ፣ እንቅስቃሴ ማድረግ፣ በቂ ውሃ መጠጣት፣ በየቀኑ ማንበብ፣ ይህን ማድረግ ይኖርብናል ማለት ነው። ቀጣይ ደግሞ ከዚህ ጋር መስ- ገድ ወይም ጸሎት ማድረግ መስገድ መስገድ መስገድ ወይም ጸሎት ጸሎት ማድረግ ማድረግ ጠቅለል ስናረገው መስገድ ወይም ጸሎት ማድረግ ይሄ አንዱ የህይወት ምዕራፍ ነው ማለት ነው። በየቀኑ ሁሌም ቢሆን መስገድ ወይም ጸሎት ማድረግ ይኖርብናል ማለት ነው። ቀጣይ ደግሞ እ ራ ስ ን በ እ ው ቀ ት መ ገ ን ባ ት እ ራ ስ ን ራስን ራስን በእውቀት በውቀት በውቀት መገንባት መገንባት፣ ጠቅለል ስናደርገው ራስን በእውቀት መገንባት ይህ አንዱ የህይወት ምዕራፍ ነው ማለት ነው። ሁሉ ጊዜም ቢሆን እራሳችንን በእውቀት በተለያዩ ነገሮች ከሰውም ከመጻፍም ከተለያዩ ነገሮች በመቅሰብ ራሳችንን ህይወት መገንባት ያስፈልጋል ማለት ነው። ራስን በውቀት መገንባት ቀጣይ ደግሞ የዕለት ውሎን መጻፍ የዕለት የዕለት የዕለት ውሎን ውሎን መጻፍ መጻፍ በአንድ ላይ ጠቅልል ስናደርገው የዕለት የዕለት ውሎን መጽሐፍ ሁልጊዜም ቢሆን የዕለት ዕለት እንቅስቃሴያችንን የሳምንቱን፣ የወሩን፣ የአመቱን ሁልጊዜም ቢሆን የዕለት ዕለት የምንቀሳቀሳቸውን ነገሮች በጽሁፍ መልኩ እያሰፈርን መግለጽና ማስቀመጥ የህይወት ምዕራፋችንን ማሳካት እንችላለን ማለት ነው። የዕለት ውሎን መጽሐፍ ታታይ ደግሞ እ መጠበቅ እራስን ራስን ራስን መጠበቅ መጠበቅ፣ ጠቅለል ስናደርገው ራስን መጠበቅ በየትኛውም እንቅስቃሴ በየትኛውም ጊዜ እራሳችንን መጠበቅ ሊኖር ይገባል ማለት ነው። ይሄ አንዱ የህይወት ምዕራፍ ነው ማለት ነው። ቀጣይ ደግሞ የንባ ብልምድን ማዳበር የንባብ የንባብ የንባብ ልምድን ልምድን ማዳበር በአንድ ላይ የንባብ ልምድን ማዳበር ይህም አንዱ የህይወት ምዕራፋችን ሁልጊዜም ቢሆን የንባብ ልምዳችን ማዳበር ሊኖረን ይገባል ማለት ነው። ሁልቀጠ ደግሞ እና የመጨረሻው ሁ ል ጊ ዜ ዝግጁ ግ መ ሆ ን ሁ ል ሁልጊዜ ሁልጊዜ ዝግጁ ግ ዝግጁ መ ሆነ መሆን ጠቅለል ስናደርገው ሁልጊዜ ዝግጁ መሆን ይላል። ይሄ በየትኛውም ጊዜ በማንኛውም ነገር ሁልጊዜ ዝግጁ መሆን ያስፈልጋል ማለት ነው። ጠቅለል ስናደርገው እንደ ሀሳብ መስገድ ወይም ጾለት ማድረግ ይሄ ሁልጊዜም ልናደርገው የሚገባ አንዱ የህይወት መስፈርት ነው ማለት ነው። ቀጣይ ደግሞ ራስን በእውቀት መገንባት። ይህም እራሳችንን ሁልጊዜም ቢሆን በእውቀት መገንባት ይኖርብናል ማለት ነው። ቀጣይ ደግሞ የዕለት ውሎን መጻፍ ሁልጊዜም እንቅስቃሴ የምናደርጋቸውን ከእለት ዕለት መጻፍ ያስፈልጋል ማለት ነው። ቀጣይ ራስን መጠበቅ እራስን መጠበቅ። ቀጣይ ደግሞ የንባብ የንባብ ልምድን ማዳበር፣ የንባብ ልምዳችንን ማዳበር ማጎልበት ይኖርብናል ማለት ነው። ሁልጊዜ ዝግጁ መሆን በየትኛውም ነገር፣ በሚመጣው ነገር ሁልጊዜ ዝግጁ መሆን ያስፈልጋል ማለት ነው። በዛሬው ቪዲዋችን ቀለል ባለ መንገድ ይሄን ይመስላል። በቀጣይ ቪዲዮችን ስትንገናኝ፣ መልካም ጊዜ፣ መልካም ቆይታ